የምታመልኪው አምላክ አይደለም ያለው በቁጥር ይበዛብሻል። ጥያቄም ደግሞ እዛ ላይ የማይመለስ የትኛውንም ሰው ብጠይቂ የማይመልሱልሽን ህሊና የማይቀበለውን የሆነ መለኮትን ያስታውቁሻል። በእስልምናችን ስንመጣ ግን አምላክ አንድና ብቸኛ ነው። ቁርአን ሲናገር ምዕራፍ 112 ላይ ቁል ሁወላሁ አህድ፣ በልእርሱ አላህ አንድ ነው ይላል። አንድ ነው አንድ ነው ሲል በአንድነቱ ላይ ሁለትነት ስለሌለበት ደዋንን ኦንሊ የሚል ይጠቀማል። አንድና ብቸኛ ነው። አላሁ ሳመድ ይላል። ያ አንዱ አምላክ የሁሉ መጣጊያ ነው። ፍጥረታት ሁሉ የሚጠጉበት፣ ፍጥረታት ሁሉ የሚመኩበት የሆነ የሁሉ መመኪያ ነው። ለም የልድ ወለም ይውለድ። ያ አንዱ አምላክ አይወልድም፣ ያ አንዱ አምላክ ደግሞ አይወለድም። እራሱም አይወልድም፣ የሆነ ወልዶት ሁለት የሚሆኑበት ነገር የለም። እራሱም ዘለአለማዊ ስለሆነ አይወለድም። ሌሎች እንደሚሉት ቅድመ ዓለም ከገሌ ተወልዶ ድህረ ዓለም ከገሌ ተወልዶ በጠባብ ደረት በምናምን የሚባል ነገር የለም። አምላክ ጋር መውለድም መዋለድም የእኛ የፍጥረታት የእንስሳት ባህሪ ስለሆነ ይህንን ባህሪ አምላክ አይዝም ነው። ስለዚህ በእስልምናችን የሚመለከው አምላክ ቅድም እንዳልኩሽ አንደና ብቸኛ ነው። ፍጹም መለኮት የሆነ ፍጡርነት ያሌለበት ፍጹም ፈጣሪ የሆነ አምላክ ነው። እና ይህንን አምላክ ለመቀበል ዝግጁ ነሽ መሲ? አዎ፣ ዝግጁ ነኝ። ስለዚህ

አምላክ የለም ብዬ መሰክራለሁ። ነቢዩ ሙሐመድም ነቢ ሙሐመድን የአላህ መልእክተኛ መሆናቸውን የአላህ መልእክተኛ መሆናቸውን እመሰክራለሁ መሰክራለሁ። የማርያም ልጅ ኢየሱስም የማርያም ልጅ ኢየሱስም የአላህ መልእክተኛ መሆኑን የአላህ መልእክተኛ መሆኑን እመሰክራለሁ እመሰክራለሁ። ኦኬ ማሻአላህ እንግዲህ የምስክርነት ቃል ሸሃዳ ይሄን ይመስላል። አላሁ አክበር አላሁ አክበር። እንግዲህ እህታችን መሲ መሲ፣ ከዛሬ ጀምሮ አንቺ ሙስሊም እህታችን ሆነሻል። እንግዲህ አሁን ያልሽው የምስክርነት ቃል አንድ ሰው እስልምናን ሲቀበል የሚለው ነው። በልቡ ያመነውን አንቺ ቅድም በልብሽ ያመንሽውን ስት ስትመሰክሪ ነው እና ከዛሬ ጀምሮ ንጹህ ሙስሊም ሆነሻል። የነቢያቱን እምነት ሃይማኖት ተቀብለሻል። አዲስ እምነትን አይደለም። ያስችው አላህ ስብሐነሁ ወተዓላ ቁርኣን ላይ ሲናገር ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሐከሊዲን የሐኒፈን ፍጥረት አላህ ኢላት ፈጠረና ሳሌሃ ያለው ነው ሰዎችን ሁሉ እኩል አድርጌ የፈጠርኩበት መንገድ ነው ይላል። መላው ሰው ልጅ የተፈጠረበት መንገድ ነው ከጊዜ በኋላ ግን ነቢያችን ሙሐመድ በሀዲሳቸው እንዳሉት ሀሳብ አለሽ መሲ? አይ፣ አሁን ለጊዜው ምንም የለኝም። ኦኬ እሺ። ሶ ቁርኣን ላይ ሲናገር ጌታ አምላካችን የሰው ልጅን አጠቃላይ የፈጠርኳቸው በዚህ በእስልምና ጎዳና ላይ ነው ይላል። ሁሉም ሰው ንጹህ ሙስሊም ሆኖ ነው የሚወለደው ሲወለድ፣ ፈአበዋሁ የሐዊዳን ይሄ አዊ ዩነስራን ይሄ አዊ መጂሳን ይላሉ። ወላጆቹ አይሁድ ከሆኑ ያን ህፃን አይሁድ ያረጉታል፣ ክርስቲያን ከሆኑ ክርስቲያን ያረጉታል፣ ዞርስቲያንስ ከሆኑ እሳት አምላኪዎችን ያንን ያረጉታል። ነገር ግን የሰው ልጅ መሰረት ፊጥራው እስልምና ጎዳና እንደሆነ ነው ጌታ አምላካችን ይነገረን። ስለዚህ አሁን አንቺ ያልሺው እምነት ከጊዜ በኋላ የመጣ ምናምን ሳይሆን መጀመሪያውኑ ጌታ አምላካችን ሰዎችን ሁሉ የፈጠረበት መንገድ ነው እና ድጋሚን ወደዚህ እምነት የመጣችው መጀመሪያ በተለያዩ ምክንያት የካድሺው ወይ በቤተሰብ ሊሆን ይቻል፣ ወይ በራስሽ ፍላጎት ሊሆን ይቻል። እሱኑ ነው ያልሺው እና እንኳን አላህ ስብሀኑ ወተዓላ ወደ ዲን አልእስላም አመጣሽ እህታችን፣ እጅግ በጣም ደስ ብሎኛል። ወንድሞች ሀሳብ ካላቸው አንቺም ደግሞ ሀሳብ ካለሽ ወይ የተሰማሽ ነገር ካለ መቀጠል ትችያለሽ። ጀማል ሰላሙ አለይኩም አህመድ፣ ትንሹ ቀጥል። ምርሃባ እንኳን አላሁ ደስ ልምና መራሽ አላሁ አክበር። በጣም ደስ ብሎኛል። መሲ ያለውን ነገር እንዳለ ሳላ ገልጾታል። ባረከላሁ ፊክ አኺ፣ ሁሉም ነገር በደንብ አብራርተዋል። ሶኒ ምንም ምልሽ ነገር የለም አዳዲስ ማንሳት የምትፈልጊያቸው ጥያቄዎች ምናምን ምናምን ካሉሽ፣ ያው እዚህ ፎሎ አርጊ ነሽ አህመድን እዚህ የምታይሽን የማወራው ሳላህን የወጡ ልጆችም አሉ። ፎሎ ታረጊና ጥያቄ ሲኖርሽ ምናምን ጠይቂያለሽ። ኢንሻላህ አሁን እንዲኖርሽ የምትፈልጊው ስም አለ መሲ፣ የመጀመሪያው ስምሽ ማሳወቅ ከፈለግሽ ፈቃደኛ ከሆንሽ እና መቀየር ከፈለግሽ መሲ ፈቃደኛ ከሆንሽ ብትነግሪኝ። የመጀመሪያው ስምሽ አይቅር ካልሽ ደግሞ፣ አሁን እንዲኖርሽ የምትፈልጊው ስም አለ? መጀመሪያ ስሜ እቤት ያስቀመጡልኝ ሀያት ነበር። ከዛ በኋላ ነው የተቀየረ ወደ መሲ። አሁን ብታስቀምጡልኝ ደስ ይለኛል። ምን ትላለህ? ሳላ ትንሹ፣ ምን አልከኝ? ቀጥል። ምን ትላለህ? ስማ እሷ የምትወደው ስም ካለ መሲህ፣ ይህ ችግር የለውም። ስም መቀየር በእስልምናችን ያን ያህል ግዴታ አይደለም፣ ያ ስም እስልምናን እስካልተቃረነ ድረስ ገብረገል የገብረገል እስካልሆነ ድረስ መሲም መሰረት ይመስለኛል። ያው ሲቆላመጥ ነው መሰለኝ፣ መሲ የሚሆነው ትክክለኛ ስም መሰረት ነው የሚሆነው። መሰረት እንግዲህ ምንም ችግር ያለበት አይደለም። ግን አንቺ የምትፈልጊው ስም ካለ በዚያ ልንጠራሽ እንችላለን። የእስልምና ስምሽ ይሆናል። ካሌለ ግን ችግር የለውም። ወንድሞች እህቶች እዚህ ስላሉ ስላሉ ሊመርጡልሽ ይችላሉ። መሲ የሚመች ስም አለ ምናምን መሲ ወደ እናንተ ስላለ ደስ ይላል። ስም ካለ ምናምን ምን ትላላችሁ እናንተ? መርፋባሽ ችግር የለውም፣ አያሳስብሽ። የምትፈልጊ ስም ካለ ቀን ደሞድሽ ቀዚ መተሽ እንዳለ በቃ አሁን ምግብ ነው የተደረደረው። መብላት ብቻ ነው ካንቺ የሚጠበቀው ነውእና ስም ብትፈልጊ እየጻፉ ነው እና ኮሜንት ማይታ ልትመርጥ ትችላለች። በቃ ጸደ ስም ጻፉ እናንተ፣ ደግሞ ሺሳ ትመርጣለች። ላምብ ብላተ ማርያም አለ፣ ሀያት አለ፣ ራማራህማ ሀያት። ብዙ ሰዎች ሀያትንና ረህማን ነው እየጻፉ ያሉት። አይሻ አዲስ አለምን አስገባት እስኪ፣ አኪ ሐሳብ ያላችሁ እስቲ፣ ኢምራን ወንዴ እስቲ ኢምራን፣ አይደለም የኢምራን ፋጢማ አለ። አላሁ አክበር። አይሻ ዩስራ። ብዙ ያለው አይኔ ላይ እየገባ ያለው ሀያት የሚለው ነው። በጣም ብዙ ነው ሀያት የተጻፈ ያለው ብዙ ሰው። አዲስ አለም ሰላም አለይኩም አዲስ አለም ዋሌኩም አሰላም ወራመቱላ በረካቱ። መሲ እንኳን ወደ እስልምና ወደ ብርሃኑ መንገድ እንኳን ደህና መጣሽ። ታሪኳ ላይ በዚህ ያደረገ እሷ ኢንፍሉንስ የሚያደርጋት ሁሌ ስትጠራበት ደስ የሚላትን ነገር ብትነግረን መጀመሪያ ከዛ በመነሳት የሚቀራረብ ነገር ቢያወጡ አሪፍ አይደለሳለ ያ መሲ፣ ምን ትያለሽ? ሁን ብዙ ላይ ያለው ታያት የሚለውን ነው። ስለዚህ ሀያት ይሁን ማሻላ። ስለዚህ ሀያት ጸድቋል። እንግዲህ እንሻላ ከዚህ በኋላ ወንድም እህቶች ሀያት ብለው የሚጠሩሽ ይሆናል። ስለዚህ እህታችን ሀያት፣ ከዛ በፊት ግን ከዛ በፊት አዲስ አለም ጀማል ትንሹ የምትሉት ነገር አለ ለእህታችን? አይ ምንም የለም ባዜ፣ ቅድም ከሻህደው በኋላም ከሻደው በፊትም በደንብ አስረድታ ያለውን ነገር እንዳለ እነግርሃታል ባጭሩ። አይ ቲንክ መጨመሩ እሷን ማርከም እንዳለ፣ ሌሎች ሀሳብ ካላቸው እና አዲስ ጀማል ይቀጥላሉ። ግን አሁን ምንድነው ለነግራት የምችለው ነገር ድምጽ አለ። አንድ ጊዜ ጀጀማል ፕሮባብሊ እሺ፣ ደዛከላ በቃ ሁሉም ነገር እነግርሃታል። አይ ቲንክ አይደለም ከሸሃዳውን ከመያዛው በፊት መሰረታዊ ነገር ይዛለች፣ ፈቃደኝነቷን ለኛ ካሳወቀች በኋላ ደግሞ ከሸሃዳው በኋላም ደግሞ ያለውን ነገር አስረግጣ ነግራናለች። ያ ከሆነ በኋላ ደግሞ ስሟን መርጣለች። አሁን ደግሞ የቀሩ ነገሮች አሉ፣ ደግሞ እቃውን ያነሳችው ገና ገና እንጀራውን ነው። ከዚያ ደግሞ የምትመርጣቸው ምግቦች አሉ፣ ትምርቶች አሉ፣ ምናምን በጣም ብዙ ነገር አለ። ገና በጣም ብዙ በቃ ያልበላሽው፣ በጣም ብዙ ምግብ አለ። መሲ ጥግብ ብለሽ ነው የምትበያው። አንቺ በቃ ተዘጋጂ ለሱ። ብዙ እንደ እህትም እንደ እናትም የሆኑ እህት ወንድሞች አሉሽ አለሱ። እሺ እና ለሱ በቃ በጣም ብዙ ነገር ነው የምልሽ። በቃ እዚህ ረሀብ ብሎ ታሪክ የለም፣ መጠጡም አለ ምግቡም አለ። እና እንደ እናትም እንደ እህትም የሚሆኑ ደግሞ ብዙ ጓደኞች አሉ። በጣም ብዙ እህት ወንድሞች አሉ። እና ያንን ነው ልነግርሽ የምችለው። እና ደግሞ ወደዛው ቀበለ ወደ ትምህርት ራስሽን ማዳበሩ ላይ ምናምን ትመጫለሽ። በርቻ ያለ ህግዝሽ አዲስ ጀማል የምትሉት ነገር ካለ ድሉ እንስጣችሁ እንኳን የገባሁትኝ የከባውቲን ሳላ ይቅራለን። እንዴት አደራችሁ ለማለት ነበር ግን እሺ በል ካልከኝ አንድ ነገር ብቻ ልበላትና መሲዬ እንኳን ደህና መጣሽ ወደ እስልምና። ከሰለምን በኋላ እኔም ሰለምቴ ኔ ባይዘወይ ና ከሰለምን በኋላ ወደ እውነተኛው መንገድ ስለመጣን የሚኖር ነው። ከዚህ በኋላ ህይወት ነው ልምምዶች ውስጥ ነው የምትገቢው። በፊት ምናልባት ከምታውቂያቸው ልምምዶች ውስጥ የወጣ ሂጃብ መልበስ ይኖርብሻል። ሰላትሽን መስገድ ይኖርብሻል። ያ የምታደርጊው ለፈጣሪሽ ነው ሳላ ወይ ለአህመድ እዚህ ጋር ሻሃዳ ሊያስያዙሽ ወይ ሳምባዲ የሚባል የለም። እነሱ ስራቸውን ሰርተዋል። አሁን ያንቺ ህይወት መንገድ ነው፣ በቃ የምትቀጥዩ ማለት ነው። በተቻለ አቅም ደግሞ ከንፅፅር ቤቶች ርቀሽ ትምህርትሽ ላይ ፎከስ ብታረጊ፣ ከወንድሞች ከእህቶች ጋር ጊዜሽን ብታሳልፊ፣ እኔ ምንም አዋቂ ሆኜ ሳይሆን እንደ ምክር ነው። ብዙ ጊዜ እንደዚህ አይነት ኮንቬንሽኖች ስለሚፈጠሩ ማለት ነው ግሩፕ ውስጥ ቤንት ታቻ ይቻታሉ። አይ ቲንክ መናግራሽ እንደሆነ አላውቅም፣ ወደ ቁራን ግሩፕ መግባት በለጠ። ደግሞ ህብረት ውስጥ ብትቆይ በንስ ኮንፊዥኑ ትንሽ እስከሚጠራልሽ። ዛሬ ግን ደስታ ቀን ነው። ጀስት ሴሌብሬት አርኪ። ወደ ብርሃን መተሻል ቤንት መታለች። እሷን ፎሎ አድርጊያትና ቁራን ግሩፕ ታስገባሻለች እህቶች ጋር ህብረት ማድረጉ በጣም አሪፍ ነው። እነሱ ጋር ቢያንስ ስንትደ ነበር ምን ስንልም እነሱ ጥሩ ናቸው ከኛ በተሻለ ማለት ነው። እና በርችልን በጣም የሚያቅፍ ብዙ ማህበረሰብ ነው ያለው እስልምና ውስጥ። ሁሉ ጊዜ እንደምንለው የቡና ጠጡ አይደለም። የቡና ጠጭ ምናምን ብሎ የሚነጠፍበት ቦታዎች ብዙ ማዘውተር አያስፈልግም። ሰላት ነይና እናድርግ ከሚሉ ጓደኞች ማብዛት ምናምን ጋር ማለት

እና እዛው ላይ በበለጠ ችግር የለው። እስቲክ ማድረጉ ጥሩ ነው። ብዙ ሜሴጆች ሊመጡልሽ ይችላሉ። ከዚህ በኋላ ሲመጣልሽ አጥፊ ማለት ወይ ጥፊ አንቺ ማለት ሳይሆን፣ ቢያንስ ከእንደዚህ አይነት ሰዎች ለጊዜው ርቆም ጥያቄዎች ካሉሽ ስትል መተሽ መጠየቅ ያለብሽ ሙስሊሞችን እንጂ ስለ እስልምና ሌላ ጋር ጥያቄዎችን ባትወስዱ መልካም ነው፣ ከነሱ ጋር ዲስከስ ባታረጉባቸው። ገና አዲስ እውቀት ስለሆነ ያዝን ያለ ነው። አዲስ በፊት ከልምምድ ወተን አዲስ ልምምድ ስለሆነ የምንገባው ሰው ወደዚህኛው ልምምድ እውቀት እስከምንይዝ ድረስ፣ በዚህ አይነት መልሶች ላይ ተሳስተን ሌላ መልስ እንኳን እንዳንሰጥ ከወንድሞች ወይ ከእህቶች ጋር አድቫይስ መጠየቁ መልካም ነው። አሁን ገብቶኛል ብዬ እኔ ሙሉን ብተረትር ሌላ ሰው ላጣመም ስለምችል ማለት ነው። አሁን ማድረግ ያለብሽ ብዙ እንደሚባለውን ነገሮችን በመረጋጋት በስክነት ውስጥ እስልምና ራሱ ሕይወትን የሚያሰክን የሚያረጋጋ መንገድ ስለሆነ ማለት ነው። አብሶ ለሴቶች በጣም እዚህ ጋር እየሰማችሁ ያላችሁ ክርስቲያኖች ካላችሁ በስህተት ከውጭ የምትሰሙት ነገር የሚታፈንበት ሴት ቦታ ሳይሆን እያደር የምትሰክኑበት እና ነፍሳችሁ የሚረጋጋበት ቦታ ነው። ለዛ ነው ሙስሊም ሴቶች ስክን እርግት የሚሉት ማለት ነው እና ሌላ ነገር ስላልሆነ የትእዛዝ መንገድ የታዛዥነት ቦታ ስለሆነ ማለት ነው። አላህ ያጽናሽ፣ ብዙ አላብዛብሽ ብዙ ገና ብዙ ይቀረናል፣ ግን ምንድን ነው የመጣሽው? ብዙ እውቀቶች ይቅሩ እንጂ አንቺ እረፍት ውስጥ ነሽ። ዛሬ ላይ አንቺ ንጻ ልጅ ነሽ፣ ንጹ ወረቀት ነሽ። ሰው ዱአ አድርጊልን ለእኛ ለቤተሰቦቻችን፣ ወደ ስልምና ላልመጡት ጓደኞቻችን ዱአ አድርጊልን። የአንቺ ዱአ መቅቡል ነው ይባላል እና ብዙ ጊዜ ደግሞ ሊትራሊ የእውነትም ነው በህይወት የምስላየው ማለት ነው። ብዙ ነገሮች እንደ አድርጌ በቃ ያልተሳካ ነገር የለም ማለት ይቻልሽ፣ እና ያንቺ አሁን መቅቡል ነው ለብዙዎቻችን። አንቺ ዱአ አድርጊልን። አላህ ያጽናሽ። ከሁሉ ነገር በላይ የያሹ ፈጣሪሽ ነው፣ የሰማይና የምድር ባለቤት። እሱን ብቻ አትርሺ። አመሰግናለሁ። ብዙ አወራሁ። እንደውም በጣም ሳላ ይቅራ እያላችሁ ከታች ጻፉልኝ። አመሰግናለሁ። ከእሱ በፊት ሳዓዳ አለ ስላችሁ ሳዓዳ የሚባል ነገር አለ። አንድ ሰው ወደ እስልምና መጣ ማለት በጣም ትልቅ ደስታ ነው። ረሳ ስለም ሆነ አምላካችን አላህ ቁርአን ላይ በደንብ በሰፊ ውስጤት ያደረገልን ነገር ይሄንን ነው። በቃ በጣም ትልቅ ደስታ ነው ነው ረሳ ስለም ውስጤት ያደረጉት እሺ። እና ይሄንን ደስታ በማስመልከት ሳላህ ቁርአን ይቀራልናል አለ ሳላህ ሰላም አለይኩም እንዴት ናችሁ? ዋለይኩም ሰላም። ለወጣ ነው ይህ አካውንት አዲስ አካውንት ነው። ጋይስ አሁን ማወራው ማወራበት አዲስ አካውንት ነው። ስለዚህ ሁላችሁም ገብታችሁ ፎሎ አርጉ ያኛው ጋናቸው ጣልቃ እየገባ ነው። አስወጣኝ ከሆነ አስወጣለሁ። እንዳስወጣ ከፈለግ ከጠይቀኝ አስወጣለሁ። ግን እንደዚህ ደቂቃ ያዝልም። በቃ መጀመሪያ መልስ ትቀራለህ ወይስ አትቀራም? አልቀራም። በቃ ስለዚህ አያችሁ፣ ደስ በምን ያህል እንደው ደስታውን እንደማይካፈል አያችሁ። እንደዚህ ናቸው እንግዲህ እንደነሳ አይነቶቹ ናቸው እንግዲህ። አስቡት ደስታውን የማይካፈል ሰው እንደሆነ እያያችሁ ነው። አመለጠኝ ሌላ ሰው አለ። ሌላ ሌላ ምንም ፎልዋር ግን ምናምን እንዳትሰማኝ። አያችሁም? ምን ያህል ከቁራን የሚረክሰው እንደሆነ እሺ። ሌላ የሚቀራ ሰው አለ? ሌላ ሌላ የሚቀራ ሰው አለ? አዲስ ሰማሽ ምን እንዳለች መሲ? ምናልሽን ሳላ ለእኔ ስል ምናለች፣ አንተ ከእሷ ጋር አታነካከኝ የሚመች ቦታ ላይ ስላልሆነ ለመሲ ምንድን ነው? እሷን ቴሌግራም ቻናሌን ልላክልሽ፣ ልክፈተው? እሺ ከፍተዋለሁ፣ ሪከርዱን ከፍተዋለሁ። ያለ አለው የ12 ሰከንድ ሪከርድ አለኝ፣ ከፍተዋለሁ። አንተ አሁን ስማ፣ ብዙ ነገር የምናወራዋለን። አሁን እህታችን መሲም እሷም ስላለች ምናምን ብዙ አንተ ልጅ ሌላ ቀን ቀራለሁ። ለእሷ ሌላ ቀን ቀራለሁ። ሌላ ቀን መች እንደምደርስ እስክደርስ ታዳመጣት። ምን አገባኝ? ሶስት መቶ ሰው ነው ያለው እኮ አሁን። አንተ ብትቀንስ ምን ይላል? ብሎክ ሊያስፈራራኝ ነው። እየሰማችሁ ነው። ወደ ሴፍ ድምሲት ጁማ ቀን ነው የቀረው። ታስታውሳለህ አንተ። ሶስት ሺህ ሰው ላይቭ ላይ ባለበት ነው ያንን ቅራትን የምከፍትላቸው ከፈለክ ቪዲዮ ነው የምሰራው። ቻናል ላይ የቀረበት ልክፈተው። እኔ ስንት ቁም ነገር ማውራት እንችላለን። አንተ ልጅ ምንድን ቁም ነገር አሁን እዚህ ክርክር ከምታነሳ ብዙ ነገር መማር እንችላለን። በዛ ወይ የሁለቱንም ቻናል ፎሎ አድርጓቸው። እንደዚህ የሚሏችሁ የእውነታቸውን ነው ሼር ያደረገው ሳላም አለ። የሳላም ቻናል ላይ ግቡ፣ ብዙ ነገር ትማሩበት አላችሁ፣ ፈገግም እያላችሁ ብዙ። እዛ ላይ ሰምቼ ነው እኔም አሁን መንሾ አከኪያ እንትን ያልኩት። ንንሾ የመጣ የሳላም ፎሎ አድርግት የአመትም አለ ኪንም እንደዛ አለቀውም። ሌላ ቀን እንሻላህ ግን ቶሎ አድርጉ። ቻን አላቸው የአልፉርቃኑም አለ። ወላሂ ሳላ የአልፉርቃኑም አለ ነው የምልህ ያኔ በቃ በጣም በዛ በመረዋ ድምጽ ቀረ አለ ልክፈተው ሳላ እኔ የለውበትም በኋላ አካውንት አደጋ ከደረሰበት አይደለም ምን መሰላችሁ ስንክፈትላቸው ስንክፈትላቸው ክፈትላቸው ለእኔ አይደለም ለእኔ ለእሷ ቻናሌ ውስጥ ግባ አንተ ቆይ ለምን ነው የምትደረበው ሚዩት አርግ ቆይ፣ እንትን ከታች ለጥፍላቸዋ። ይቅርታ የቴሌግራም የሚፈልጉ ይኖራል። አንዳችሁ ሂዱና ሊንኩን አምጡልኝ። ቻናሌ ውስጥ ያላችሁ ካሌላችሁ፣ ሶስት መቶ ሰው መቼም እዛ ውስጥ አለ ብዬ አስባለሁ። የተወሰናችሁ ሄዱ ና ጋንጮር የኢብሮን ቻናል ይቀላቀሉ። አንዴ ቆይ፣ ኢብሮ ቻናል አለው። እዚህ ያሉ ወንድሞች ቻናል አላቸው። የኢብሮንም ከቻላቸው ወደዚህ አምጡ። ቻናሉ ይሄ የኔ ነው፣ የሳላም ምናምን የሚለው የኔ ነው። እሺ ይሄ ጋንጮር የፖስት የሚያደርገው እና ፈቲ ፖስት የምታደርገው እሱ የኔ ነው። የአህመድ ደግሞ የከላይ በኩል የኔ ጋር አለ። ኢብሮ ደግሞ ኢብራሂም ምናምን ብላችሁ ሰርች አድርጉ፣ ይመጣላቸዋል። እና ጆይን አዲስ አካውንት ስለሆነ እሱን አሳድጉ። የኛ እንኳን ቆይተዋል። ይሄ አኑሽ ፖስት እያረገው ነው፣ አኑሽ ፖስት እያረገው ነው። እሱን ጆይን አርጉ። ሞር እንደውም ጠቃሚ እሱ ነው። ከኛ ይልቅ ብዙ ነገር የሚሰራበት እሱ ስለሆነ የኢብሮን ቻናል እንትን አርጉ። መልካም ቀን ሆንላችሁና ና አያችሁ፣ በቃ እንደዚህ ነው የሚሸሹት። አውረት አውረት ሚታደርግና ተቀመጠ። ወዴትም እንዳትወጣ አንተ አቤት፣ አቤት፣ አቤት ወጣ ማለት ነው። ያመለጠ አስመለጣችሁኝ። ይሄ ልጅ እንደው እናንተ ሰዎች፣ እከፍተዋለሁ ሳላ እያየሁ ነው ከታች፣ እከፍተዋለሁ፣ የምር እከፍተዋለሁ፣ እከፍተዋለሁ ሳላ ትገባላት